አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የልዑል እግዚአብሔር ቤተሰቦች ወገኖቼ በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ ዛሬ ዮሐንስ አነጋ ቁጥር 15 ጀምሮ ለቅዱስ ጴጥሮስ የተሰጠውን መነሻ አድርገን እንማራለን። የትምህርቱ ዓላማ ከካህናትን መሰረት ያደረገ ሆኖ። ከቅዱስ ጴጥሮስ ፈለግ በቅዱስ ጴጥሮስ ሰንሰለት ሥልጣነ ክህነት ያላቸው አባቶቻችን እንደ ሰውነታቸው ደካማ ናቸው። እግዚአብሔር ሲያበረታቸው ደግሞ የስልጣናቸውን ሀያልነትና ብርታታቸውን እንዴት ነው እኛ የምንገነዘበው? የእኛስ አስተዋጽኦ ምንድን ነው? እንግዲህ በዚህ ወንጌል ምዕራፍ 15 ማነው፣ ምዕራፍ 21 ከቁጥር 1 ነው። ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ከቅዱሳን ሐዋርያት ጋር ምሳ በልቶ ቅዱስ ጴጥሮስን ጠራው። ስሞን ወልደ ዮና እነሆይን፣ ጌታ አቤት። ታፈቅረኒ ነው ትወደኛለህን። እግዚኦ አምር ከመ አነ አፈቅረከ፣ እኔ እንደምወድህ እኮ አንተ ታውቃለህ አለው። ራእይ ካባ አስሩን ሐዋርያት ፍጻሜው ግን መምህራንን በ ካህናትን በሙሉ ከአንተ ስር የሚተኩትን በሰንሰለት በአንተ ስልጣነ ክህነት ሰንሰለት እስከ ዓለም ፍጻሜ ድረስ ክህነቴን የሚያስቀጥሉትን ጠብቃቸው፣ አርአያ ሁናቸው፣ ምራቸው አለው ማለት ነው። እየሾመውም ነው ለሁለ ስምዖን ወልደ ዮና ታፈቅረኒኑ አለው። አሁንም መልሶ ቅዱስ ጴጥሮስ እግዚኦ ለሊከ ታአምር ከመ አነ አፈቅረከ እንደምወድ ታውቃለህ አወድሃለሁ ማለቱ ነው። መልሶ ረአይጌ ምናለው መሐስየ ለጊዜው ሰባ ሁለቱን አርዴ መላውን ሕዝብ ጠብቅ ብሎ ፓትርያርክ አድርጎ ሾሞ ማለት ነው። እንግዲህ የሃይማኖታችን ጠባቂ እንደ ሀገር ብፁዕ ወቅዱስ ፓትርያርኩ ናቸው ማለት ነው። ለሶስተኛ ጊዜ ጠራው። ስም ሆነ ወደ ዮና ታፈቅረኒ ነው። በዚህ ጊዜ ተከዘ ጴጥሮስ ይላል። መካዲን እያሰበብኝ ነው ብሎ ተጠራጠረ። በዚህ ጊዜ አዘነና ዮና ወረዲ ከጥይቅ ከመአና ፈቀረ ካንተ ሁሉን ታውቃለህ፣ ሁሉን ትገነዘባለህ፣ ታውቃለህ፣ አንተ ትረዳለህ፣ ሳትጠይቀኝም ቢሆን እንደ ታውቃለህ። በዚህ ጊዜ ራአይከ አባግዕቴ ለጊዜ ሰርቱን ቅዱሳት አነስት ፍጻሜው ግን መላ ህዝበ ክርስቲያኑን መላ አብሉ ህዝቡን ሁሉ ጠብቅ ብሎ ለቅዱስ ጴጥሮስ ስልጣን ሰጠው። ከዚያ ቀጥሎ አማና ማን ብለክ አመወሬዛ አንተ ለሊከ ተቀነተ አቀከ ወጣት እያለ ወይም ህፃና ይኖር እያለ ወደ ፈለከው ትሄዳለ ወደ ፈለከው ትራመዳለ እንግዲህ ነፃ አይምሮም ስለነበረው ኃይልም ጉድም ስለነበረው ያለማወቅህ እንደዚያውም የምትይውን አላውቀውም ብለህ ጌታን እስከ መካድ አድርሶሃል። ወደ ፈለግከው ትሄዳለህ። ዋመሰል ዕቃ ታነስደው ከፍጹመ ነገር ግን አዋቂ በሆንክ በጎለመስክ ጊዜ ባይድ እንግዳ የሆነ ያስታጥቀሃል ዛሬ ራስ የታጠጥከው የታጠቀውን ማንነት የታጠቀውን ፍቅር የታጠቀውን ጉልበት ማንኛውም ግብር በኋላ ግን በአይድ ሌላ ሰው ያስታጥቀሃል ይለዋል ይሄ ማለቱ በኋላ ጊዜ በአይድ የተባለ ኔሮን መከራ ያደርስብሃል አንድም በአይድ ብሎ ተናገረው እንጂ መንፈስ ቅዱስ መንፈስ ቅዱስ ተለይቶት የሚያውቅ አደለም ቅዱስ ጴጥሮስ ነገር ግን የዛን ጊዜ እስክትሞት ድረስ እንድትበረታ ያደርግሃል። ያቀንተከ ማለት ኃይል ጸወን ይሆናል። እንድትክዳ ያደርግህ። ያን ጊዜ በአሕዛብ መካከል ስሜን ትመሰግራለህ፣ ትጸናለህ አለው። ማለት አሁን ይህንን ኃይለ ቃል ለጊዜው እስኪ ወደኛ ህይወት እንውሰደው። ወደ ቅዱሳን ህይወት በቅዱሳን ዘንድ የተጻፈውን በእኛ ህይወት እናምጣውና ወአመወሬዛ አንተ አንተ ህፃና አይምሮ እያለህ ተሀወር አበፈቀድ በትቀ መታጠቂያህን ራስ ታጠቃለህ፣ ወደ ፈለግከው ትሄዳለህ። ማለት እንግዲህ በእኛ አነጋገር ወጣት እያለን ህፃን አይምሮ እያለን ወይም ሚዎች እያለን እኛም አዳዲስ ካህናት ስንሆን አዳዲስ ዲያቆናት ስንሆን ወረድ ሲልም አዳዲስ አገልጋዮች የሰንበት ተማሪም ቢሆን አገልግሎታችን ጽኑ ነው፣ ወደነው ነው የምናገለግለው ራሳችን ነው ፈልገን የምናገለግለው። ብርቶች እንዲያው ቅዱስ ጴጥሮስ ወደማይፈልገው የተባለበት ህፃን አይምሮ እያለ ያጠፋውን ጥፋት እንደገና እንደሚክስ ሲነገር ነው። ለእኛ ግን በተቃራኒው በልጅነት አይምሮችን ብዙ መስራት እንችላለን። ሰው እንደመሆናችን እንዲህ ነን። ዛሬ የነፍስ ልጆቻችን የምንይዝበት መንገድ ነገ እየቀነሰ ይመጣል። እንዝላለን፣ እንደክማለን። ዛሬ ምዕመናንን ቤተክርስቲያን የምንጠብቅበት መንገድ ነገ እየተረሳ እኛም እየተዘናጋን እየደከምን እየሰለቸን እንመጣለን። ስጋዊ ሰልፍ በእርግጥ እንዲህ ስል እንደ ሰው እንዲህ አይነት ባህሪ አለ ለማለት እንጂ ብርቱ እየቀደም የሚበረቱ እየቀደም የሚጸኑ አባቶቻችንም እንዳሉ እርግጥ ነው። ታውቃላችሁ ግን መላላትም መጥበቅም መድከምም መዛለም ሀያል መሆንም እንደገና ደግሞ ደካማ መሆንም በሰው ባህሪ ያለ ስለሆነ ካህናቱም አጳሳቱም ድረስ ሳይቀር የማይቀር ጉዳይ ነው። ማለት መጀመሪያ ስናገለግል እግዚአብሔርን በነፃ አገለግል ነው። ዛሬ ተከፍለንም እግዚአብሔርን እያገለግል ነው። ግን እግዚአብሔርን በሙሉ ልቦናችን እያገለግል ነው አይደለም። እና ጠፋን። በመጀመሪያ ጊዜያችን እግዚአብሔር የምናገለግልበት መጠን ጽኑ ነበር፣ ሀያል ነበረ፣ ከፍላጎት ነበር፣ ያለ ዋጋ ነበር። ዛሬም ዋጋም እየተከፈለን ሳይቀር ደካማ ነን። እግዚአብሔርም የምናገለግልበት መጠን ቀንሷል። አባቶቻችን ጽኑአን ነበሩ። እስከ ሞት የደረሱ ሊቃነ ጳጳሳት ነበሩ። እስከ ሞት በጠላት ፊት ተኩስ እያሉ ስለሃይማኖታቸው ይጸኑ ነበሩ። ዛሬ ደግሞ ሌላውም፣ ሁኔታውም፣ ፖለቲካውም ፖለቲካው የሚበርዘን እየሆንን እንመጣለን። የሰው ባህሪ ነው። ዶሮ በገዳም በብሕትውና በቁመተ ተማሪ ቤት በአብነት ትምህርት በመከራ በስቃይ እግዚአብሔርን ስናገለግለው እንዳልነበረ፣ ዛሬ ደግሞ እየተከፈለን በመኪና ስንሽከረከር ባለጸጋዎች ስንሆን አጀባጀብ የሚለን የሚንከባከበን ሰው ሲበዛ ደግሞ እንዝላለን። ባህታዊ የነበረ መነኩሴ ዛሬ በታላቅ ማዕረግ ተቀምጦ ወይ በአስተዳደር ተቀምጦ ሲመቸው እግዚአብሔርን የሚያገለግልበት መጠን ሊቀንስ ይችላል። ይሄ ጊዜ የሚታወቅ ጉዳይ ነው። ነገር ግን ከኛ ምን ይጠበቃል? ምን ይጠበቃል የሚለውን መያዝ ያስፈልጋል። ብዙ ጊዜ በትችት ሳይሆን በመደገፍ እንድንጸና ይፈልጋል። እንግዲህ ከብፁዓን አባቶቻችን በታች ያለ ነው ማለት ነው። በተዋረድ መደገፉን ማን ሆነ የምንጠራጠረው፣ ጥርጣሬ አለ። ሰሞኑን ርክበ ካህናት ነው። ርክበ ካህናት ማለት እንግዲህ መዝክሴና በዓል በኋላ በ25ኛው ቀን የሚከወን ነው። አንደኛው ደግሞ ጥቅምት 18 ቀን የሚከወን ነው። ስለ ቤተ ክርስቲያን የሚመክሩበት አባቶቻችን ሊቃነ ጳጳሳት በፓትርያርኩ መሪነት ማለት እዚህ፣ አንዳንዴ የእምነት ማጣት ይታይብናል። ሌላ እንዲህ ቢሆን ቢሆንስ፣ ይህ እንግዲህ የፖለቲካ ስብሰባ አይደለም። መንፈስ ቅዱስ የሚመራው በመንፈስ ቅዱስ ቅዱስ የሚመራ ፍጹም አምላካዊ የሆነ ጉባኤ ነው። እግዚአብሔር የሚመራው መንፈስ ቅዱስ የሚመራውን ጉባኤ በጥርጣሬ ባንመለከተው ጥሩ ነው። እንዲ ሊሆን ቢችል ስሚል ግምት እንኳን ቢኖረ ለእግዚአብሔር እንተው። እኛ ሳናመን እንዴት ነው ቅድመ ሁኔታ እያስቀመጥን እግዚአብሔር ነገሮችን እንዲያስተካክልልን? ምን ለምነው ምን ይጠበቅብናል? የመንፈስ ቅዱስ ጉባኤ ከሆነ በትዕግስት መጠበቅ በመጸለይ ብቻ መደገፍ ያስፈልጋል። ጸሎቻችን እውነተኛ ሆነ የቤተክርስቲያኖስያን እንዲወስኑ ዛሬ ፈተና መጥቷል የምናየው ከዚያም ከዚህም ከሃይማኖት ስርዓት፣ ከደጉማ ከቀኖና ሳይቀር ሊያስወጣን የሚሞክር እንቅፋት እየመጣብን ነው። ያው ቤተክርስቲያን ብትናወጥም ማትፈርስ ቢሆነል ወያንቀለቅል እንዲያውም መሰረቱ አይናወጥም። ቤተክርስቲያን የሚላት ዋና ይ ዮሐና ቅጸር ሲሆን ይሉዋል። ነገር ግን ፈተናዎች እያየን ነው። እነዚያ ፈተናዎች እንዲረግቡ ወደ አንድ ሃይማኖት ወደ አንድ መዋቅር በአንድ ቤተ ክርስቲያን ተሰባስበን አንድ ስንፋስ እንድንተነፍስ የሚያደርጉ ውሳኔዎች እንዲወሰኑ ከስርዓት የሚያፈነግጡት ደግሞ እንግዲህ በነፍሳችን በስጋቸውን በሚጠቅም ተቃጥተው ወደ ትክክለኛ መንገድ እንዲመጡ ነው ፍላጎታችን የሚሆነው እና እሱ እንዲሆን እግዚአብሔር እንዲያግዘን አንድ ልብ እንዳንድ ልብ መካሬ እንዳንድ አፍተናጋሪ እንድንሆን እግዚአብሔር እንዲረዳን መጸለይ ሲገባን፣ ያልሆነ ቅድመ ሁኔታ እንዲያው ይህ ሚዲያውም ቢሆን በየቦታው ግምታዊ የሆነ ነገር እያነሳ ዝም ብሎ ይለጥፋል። አባገሌ እንዲል ያደርጉ ነው። ቅዱስ ይነብሱ ላይ አባገሌ ይሄ ክርስቲያን ጠባዩ አይመስለኝም። አይደለም ሊሆን ይችላል። ግን እሱን የሚያስተካክል ማነው? እግዚአብሔር ወይ እኛ? እዛ ጉባኤ አንገባ ገብተን የምናስተካክለው ጉዳይ የለም። አባቶቻችን ጉባኤውን እንዲያሰምርላቸው። እውነተኞቹ እግዚአብሔር ኃይል ሰጧቸው፣ እውነተኞቹ የእውነት እንዲፈጸም፣ ሀሰተኞቹም ካሉ ዘመካከል ደግሞ ያው እኛ አሉ ብለን እናስላለን። ልክም ነው ሀሰተኛ መሆናቸው በአደባባይ አንዳንዱም እየገለጡት መጥተዋል። እሱ ሌር እንዲያስተካክል ለእግዚአብሔር ድል ብንሰጠው ምን አለ? ወባይድ እንግዲህ ምቾት፣ ሁኔታ፣ ጊዜ፣ ፖለቲካ ቤተክርስቲያናችን ያህል ታላላቅ አባቶችንም ሳይቀር እንዲህ ሊቀይራቸው ይሞክራል እና ግን እስመ ዲበኳ ተሳረረ ተነጿልና አልተናወጥም እንደተባለው እኛም ሳንናወጥ አባቶቻችንም እንዳይናወጡ አንዳንዶቹ ያው የምናያቸው ወጣ ገባ የሚሉት እንዲስተካከሉ እግዚአብሔር እንዲያግዘን በጸሎት በመርታት ያስፈልጋል። አንድ አቡነ ስምያትም ጥቅም አለው። ከዛ ውጭ የነው። አይታየኝም የሆነውን ያልሆነውን መጽሐፉም ብዙ አሁን ትክክለኛውን መረጃ የሚዘግብልን አለ፣ ከማህበረ ቅዱሳንም ከኢኦቲሲም የሚቀርለ እሱን ብንከታተል እንደ ከጎን ያለ ነው። ግን ለጸሎት እንድንበረታ ብቻ ብንተጋገዝ ባባል አባቶቻችን፣ እንግዲህ አሻቅበንም ቢሆን በጸሎት ብናግዛቸው ብናስባቸው፣ የደካማን ጸሎት የማይነቅ እግዚአብሔር ለቤተክርስቲያን እውነተኛውን ውሳኔ ቤተክርስቲያን የሚበጃ ተጠቃክል የእሱ ነው ባለቤት እሱ ነው። ቤተክርስቲያንም የእሷ ነች። እኛ እንግዲህ በመሀል መጠን አገልግለን እኛም ራሳችን ልንጠቅም በዚህ ዘመን እንጂ ቤቱ የእሱ ነው። እግዚአብሔር ማስተካከል ይችላል። ያው ከኛ ክፋት ከኛ ተንኮል ነው ለቤተክርስቲያንም ለሀገርም ፈተና የሚበዛው። ለዚህ እንበርታ በጸሎት ብዬ እጠናቅቃለሁ። እንግዲህ ጠብቅ ተብሏል። የመጠበቅ ኃላፊነት ከሊቃና ቅዱስ ፓትሪያርካችን ጀምሮ እስከ መጨረሻው እስከ ካህናት ድረስ የመጠበቅ ስልጣን ተሰጥቶናል፣ በተዋረድ ማለት ነው። በአግባቡ እንድንጠብቅ እናንተም በጸሎት ካህናት የሆኑ ደግሞ እንድንበረታ ስለ እውነት እንድንታገሉ ስለ ቤተ ክርስቲያን እንድንሰራ፣ ማገል እንድንጸና፣ ከፊት ይልቅ እንድንተጋ እግዚአብሔር ይርዳን፣ ይቆየን።